አባታችን በሰማያት ያለህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ወቅት ወድቀን መነሳታችንን ጠፍተን መገኘታችንን የምናስብበት እንዲሁም ደግሞ ከተራቆትን በኋላ የጸጋ ልብስ የለበስንበትን ጊዜ የምናስታውስበት ጊዜያችን ነው። ስለዚህ ትንሳኤ ማለት በራሱ ስለ ሁለት ነገሮች የሚነገር ነው። በመጀመሪያ አዳም ወድቆ የተነሳበት ስለሆነ ትንሳኤ ይባላል። ሁለተኛ ክርስቶስ ከሞት የተነሳበት ቀን በመሆኑ ምክንያት ትንሳኤ ይባላል። ስለዚህ ትንሳኤነቱ ለሁለት ነው ማለት ነው። ለመጀመሪያው አዳም ለሁላችን አባት ለእሱና ለሁለተኛው አዳም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚነገር ነው ትንሳኤ። ከዛ በፊት የሰው ልጅ እንዴት ጠፋ፣ በምን ጠፋ የሚለውን እንዴት ወደቀ፣ እንዴት ተነሳ የሚለውን በአጭሩ ለማየት ያህል የሰው ልጅ የውድቀት ታሪኩ የሚጀምረው በኦሪት ዘፍጥረት ምዕራፍ 3 ቁጥር አንድ ጀምሮ ባለው ታሪክ ውስጥ ነው። እንደሚታወቀው እግዚአብሔር አምላክ ሁሉን ብሉ ከአንዲት ዛፍ በቀር ብሎ አዳምን፣ ሔዋንን ናዞ ነበረ። የሰው ልጅ ግን በፈጣሪው ህግና ስርዓት መመራት ስላልቻለ እጸበለስን በሉ በቤተ ክርስቲያናችን ትርጉም በእለተ አርብ የተፈጠረው አዳም እጸበለስን የበላ በዚያው በእለተ አርብ ነው። እንዲያውም ደግሞ የቤተ ክርስቲያናችን ታሪክ ጸሐፊዎችና መተርጉማን እንደሚናገሩት እጸበለስን የበሉ ስድስት ሰዓት ላይ ነው፣ ከገነት የተባረሩ 11 ሰዓት ላይ ነው። ይሄ ራሱን ችሎ በኦሪት ዘፍጥረት ምዕራፍ 3 ላይ ያለው የታሪክ ፍሰት ወደ ሐዲስ ኪዳን ሲመጣ ራሱ ሆኖ እናገኘዋለን። በመጀመሪያ አምስት ህዋሳት በድለው ነበረ። ከነዚህ ህዋሳት መካከል እንግዲህ የተወሰኑትን ለማየት ለምሳሌ፣ ውድቀት የጀመረን መጀመሪያ በጆሮ በኩል ነው። ኃጢአት ወደ ዓለም የገባው ሞት፣ አለመታዘዝ ወደ ዓለም የገባው በሔዋን ጆሮ በኩል ነው። መድኃኒታችን ኢየሱስ ክርስቶስ ዛሬ ለአዳምም ለሔዋንም ጆሮዎች ካሳ የከፈለበት በጆሮ በኩል የመጣውን ውድቀት በጆሮ ያነሳበት ቀን ነው። ሔዋን የዲያብሎስን ድምፅ ሰምታ ሞትን ወደዚህ ዓለም አምጥታለች። መድኃኒታችን ኢየሱስ ክርስቶስ ለሔዋን ጆሮዎች ካሳ የከፈለበት ቀን ነው ስንል፣ ዛሬ እሱም የዮሴፍ ልጅ እየተባለ የተሰደበበት ነው። ንጉሥ ሆይ ራስህን አድን፣ ማነ የመታህ የሚል ስድቦችን፣ ሽሙጦችን የሰማበት ቃል ነው። ይሄ ስድብ ይሄ ሽሙጥ ዝም ብሎ የተሰማ አይደለም። ለሔዋን ጆሮዎች ካሳ እየተከፈለ ነበር። የዲያብሎስን ድምፅ በመስማት ጆሮ ወድቆ ነበር። በጆሮ ምክንያት በደል መጥቶ ነበር። ውድቀት መጥቶ ነበር። ስለዚህ በጆሮ ምክንያት የመጣን ውድቀት በጆሮ ምክንያት የመጣን ኃጢአት ክርስቶስ አምላካችን ለጆሯችን ሳይቀር ካሳ ከፍሏል። ተሰድበዋል ማለት ነው። የዮሴፍ ልጅ የሚል የጠራቢ ዮሴፍ ልጅ የሚል ሌሎችንም የማይገቡ ሽሙጦችን ክርስቶስ ሲሰማ ነበር። በዕለተ አርብ ዓይኑን ጨፍነው ማነው የመታህ አዋቂ ከሆንክ እስኪ ማን እንደመታህ ንገረን እያሉ ሲዘባበቱበት ነበረ ንጉሥ ሆይ እያሉ የእሾህ አክሊል ደፍተውም ሲዘባበቱበት ነበረ። ለነሱ ንጉሥ ሆይ የሚለው የሽሙጥ፣ የሽንገላ፣ የመሳለቂያ ቃል ነበረ። ስለዚህ ይሄ ሽሙጥ ወደ ጌታችን ወደ ኢየሱስ ክርስቶስ ጆሮ የመጣው ለሔዋን ጆሮች ካሳየ የተከፈለ ነበር ማለት ነው። ሁለተኛ ሔዋን በእግሮቿ አበድላ ነበረ። ምን አድርጋ ወደ እጸ በለሱ ተረማምዳ። መረማመድ በራሱ ኃጢአት አይደለም። ወደ በለሱ ግን በለሱን አይታ ለመብላት የሄደችው መሄድ ኃጢአት ነበረ። ስለዚህ ክርስቶስ አምላካችን ለሔዋን እግሮች ለአዳም እግሮች ካሳ የከፈለበት እለት ነው ዛሬ። ይህን ሰሙነ ሕማማት ስናስብ ትንሳኤውንም ስናስብ እንግዲህ በእግር ምክንያት ውድቀት መጣ። እግሮች ወዳልተፈለገ ቦታ ሄዱ። ቀዩን መስመር አለፉ። እጸ በለስን አይተው የሚጎመዡበትን መንገድ ሄዱ። ስለዚህ ክርስቶስ አምላካችን በእግር ለተሰራ ኃጢአት ዛሬ ዋጋ ከፍሏል። ምን አድርጎ እግሮቹን ተቸንክሮ እናስታውሳለን። በዕለተ ሐሙስ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያጥብ የይሁዳንም እግር አጥቦ ነበረ። ይሁዳ ማለት በዕለተ አርብ ሰላሳ ብር ተቀብሎ የክርስቶስን እግሮች እንዲቸነከሩ ያደረገ ክፉ ሐዋርያ ነበረ። ወይም እንግዲህ ሐዋርያ የምንለው በቀደመ ስራው በቀደመ አገልግሎቱ ነው። ለሐዋርያነት የተጠራ ስለነበረ እና እግሮቹን የሚያስቸነክረውን ይሁዳን እግሮቹን እያጠበ ነበረ። ካሳነቱ ለፍጥረት መሆኑን የምናየው በዚህ ነው። የሔዋን የአዳም እግሮች ወደ ሞት ተራምደዋል። ክርስቶስ አምላካችን እግሮቹን ሲቸነከር ሞትን፣ ውድቀትን ላመጡ እግሮች ካሳ የከፈለ ነበረ። ስለዚህ በሁለተኛ ደረጃ እግሮቻችን ወድቀው ነበር፣ አዳልጦን ነበር። ይሄ የጭቃ ማዳለጥ አይደለም፣ ይሄ የመሬት ማዳለጥ አይደለም፣ ይሄ የመንገድ ማዳለጥ አይደለም። የልቡና ዳይጽ ይባላል። የአእምሮ ማዳለጥ ማለት ነው። የሀሳብ ማዳለጥ ማለት ነው። ስለዚህ ውድቀት በዚህ በእግሮቻችን ምክንያት መጥቶ ነበረ። ስለዚህ ሰው ወደ ኃጢአት ተረማምዶ የመጣበትን ውድቀት ክርስቶስ አምላካችን ሊፈውሰው ሲፈልግ እግሮቹን ተቸነከረ። ስለዚህ የክርስቶስ መቸንከር የክርስቶስ ችንካር እግሮቹን ስናስብ ወደ ኃጢአት ሲረማመዱ የወደቁ እግሮች ነበሩ። እነሱን ለማንሳት ለእነሱ ዋጋ ተከፍሎ የመጣ ቤዛነት ነው ማለት ነው። ሶስተኛ ሔዋን በአይኖቿ በድላለች። ዕፀ በለሱን አይታ ማየት በራሱ ኃጢአት አይደለም። 318 ሊቃውንት ህንፃ መነኮሳት የሚባል መጽሐፍ አለ። በዚያ መጽሐፋቸው ማየት በራሱ ኃጢአት አይደለም እስመ እምረ የአይን ዜሙ ልብ አይን ካየ ዘንድ ልብ ይበድላልና ይላሉ። መቅድመ ወንጌል የሚባል ሌላ መጽሐፋችን። በዚህ ምክንያት ሔዋንም ማየቷ በራሱ ኃጢአት አልነበረም። ግን ወአፍተዋ ከመትብላ ሙእቱ ያደረባት ሰይጣን ከእጸበለሱ እንድትበላ አስጎመጃት። ስለዚህ መጎምጀትን የሚያመጣ ማየት ነው ኃጢአት የሚሆነው። ኃጢአትን ለመስራት የሚያደፋፍር ማየት ነው ኃጢአት የሚሆነው። ስለዚህ በአይኗ በድላ ነበር። ዛሬ ክርስቶስ ለሔዋን አይኖች ለአዳም አይኖች ካሳ ከፍሏል። በአይን ምክንያት ውድቀት መጥቷል። በአይኗ ተመኝ አይታ ነው የጎመጀችው፣ ትበላ ዘንድ የቋመጠችው ሔዋን ማለት ነው። ለዚህ ሔዋ ለሔዋን አይኖች ዛሬ ምን ካሳ ተከፈለ? ያል እንደሆነ መድኃኒታችን ኢየሱስ ክርስቶስ የሚሰቀልበትን መከራ መስቀል የሚቸነከርበትን ችንካር እያየ እሷ የጸበለስን ፍሬ እያየች እንደ ጎመጀች፣ መድኃኒታችን ኢየሱስ ክርስቶስ ደግሞ የሚሰቀልበትን መስቀል የሚቸነከርበትን ችንካር እያየ ዋጋ ከፍሏል ማለት ነው። ይሄ ብቻ አይደለም። በአይኖቹ የእናቱን እንባ እያየ ነበረ። በዚህ ምክንያት የዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው የእሱ ቁስል ሳይሰማው የዮሐንስ እና የእናቱ የድንግል ማርያም ሐዘን ተሰምቶት እሱ እርቃኑን ተሰቅሎ አጥንቱ እስኪታይ ተገርፎ የድንግል ማርያም የዮሐንስ ሐዘን ስለታየው እነኋት እናትህ እነሆ ልጅ ሲል እንሰማዋለን። መስቀል ላይ ተሰቅሎ ከእሱ ቁስል ይልቅ የእኛን ቁስል የሚያስብ አምላክ ነበረ ማለት ነው። ስለዚህ በአይኖቹ ካሳ ከፍሎልናል ማለት ነው። ሶስተኛ አራተኛ፣ ሔዋን በእጆቿ በድላለች፣ በእጆቿ እጸበለስን ቆርጣ። ትንቢተ ዘካርያስ ምራፍ 13 ቁጥር 6 ላይ ሰው እነሆ በእጅ መካከል ያለው ይህ ቁስል ምንድን ነው ይላል። እሱም እንዲህ ብሎ ይመልሳል፣ ይህ በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ትንቢተ ዘካርያስ ምራፍ 13 ቁጥር 6 ይሄ ቁስል ከየት የመጣ ነው? በወዳጆቹ። ወዳጆቹ እነማን ናቸው? አይሁድ ክርስቶስ በስጋ ከነሱ ተወልዶ እነሱ ግን የዮሐንስ ወንጌል ምራፍ አንድ ላይ እንደተገለጠው እሱ ወደ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። በወዳጆች የቆሰልኩት ቁስል ነው አለ። ወዳጆቼ የሚላቸው አይሁድ ናቸው። በስጋ ይወለዳቸዋል ይዘመዱታልና፣ ድንግል ማርያም የነሱ ልጅ ስለሆነች ማለት ነው። ስለዚህ በወዳጆቹ በአይሁድ ምክንያት ክርስቶስ ዛሬ ሲቆስል ለሔዋን እጆች ካሳ እየከፈለ ነበር። ችንካሩ ለሔዋን እጆች የተከፈለ የኃጢአት ቤዛነት ነው ማለት ነው። ስለዚህ ሞትን ሔዋን እጆቿን ወደ በለሱ በዘረጋች ጊዜ ሞትን አምጥታ ነበረ። እሷ የበለሱን ፍሬ ስትቆርጥ ሞት የእሷን እድሜ የእሷን ጸጋ ገፎት ነበረ። ስለዚህ እሷ የበለሱን ፍሬ በቆረጠች ጊዜ ሞት ደግሞ የእሷንና የልጆቿን እድሜ ሲቆርጥ፣ ክርስቶስ አምላካችን በእጅ ለመጣ ኃጢአት፣ በእጅ ለመጣ በደል ዛሬ ዋጋ የከፈለበት ቀን ነው። ምን አድርጎ እጆቹን ተቸንክሮ በወዳጆቼ የቆሰልኩት ቁስል ነው ማለት ይህ ነው። ስለዚህ በእጅም ኃጢአት መጥቶ ነበረ። እጸበለስን ቆርጠን ብዙ ምግብ ባለበት የገነት ስፍራ የማይበላውን ጓጉተንበት እሱም በልተን ኃጢአት መጥቶብን ነበር። ስለዚህ ለእጆቻችንም ካሳ ተከፈለ። እጆቹን ተቸንክሮ ማለት ነው። ወድቆ አባቶቻችን ምን ይላሉ? ዘጊቶ ይከብረዋል፣ በልጅ ወድቆ ይነሷል፣ በእጅ ይላሉ። ሔዋን በእጆቿ ወድቃለች እጸበለስን ቆርጣ በክርስቶስ እጅ ደግሞ ዛሬ ድጋፍ አግኝታ የክርስቶስን እጅ ይዛ ከኃጢአት የወጣችበት ከሲኦል ከጨለማ ወጥታ ወደ ቀደመ ክብሯ ወደ ቀደመ ህይወቷ የተመለሰችበት ባሉ አዳምም የተመለሰበት ሁላችንም ወደ ቀደመ ክብራችን የተመለስንበት ጊዜያችን ነው። አምስተኛው የሔዋን በደል በአፍ ነው። ያንን ጣዕም አልባ በለስ ሔዋን በእጆቿ ከቆረጠች በኋላ በአፏ በልተዋለች። ዛሬ ክርስቶስን እናየዋለን ለአፍ ካሳ ሲከፍል ምን አድርጎ ተጠማሁ ብሎ ተጠማሁ ብሎ መራራ ሐሞት ጠጥቷል። በሔዋን ጉሮሮ ያ የማይጣፍጥ ጸበለስ ገባ፣ ሞትን አመጣ። ክርስቶስ ለሔዋን ጉሮሮ ለሔዋን ለአዳም አፍ ወይም ደግሞ ለእነሱ አንደበት ካሳ ቤዛ ሊሆን ነውና የመጣው። በምግብ ምክንያት ለመጣው ኃጢአት ክርስቶስ አምላካችን መራራውን ጠጣ። ስለዚህ በእነዚህ ህዋሳቶቻችን በኩል ውድቀት መጥቶ ነበረ፣ በወደቅንባቸው ህዋሳቶቻችን ትንሣኤያችንን አየን። የክርስቶስ መከራ መስቀል በወደቅንባቸው ሀሳቶቻችን በሙሉ የተከፈለ ዋጋ ነው። ይሄ ብቻ አይደለም። በቤተ ክርስቲያናችን ትርጉም አንድ ሌላ አስደናቂ ታሪክ አለ። በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ሰፋ ያለ ታሪክ አለ። ባጭሩ፣ በጣም ባጭሩ ስናየው ያዕቆብ ከምድር እስከ ሰማይ የተዘረጋ መሰላል ተመልክቶ ነበረ። ያ መሰላል ዛሬ ነው የታየው። እውነተኛው አማናዊ መሰላል ዛሬ ቀራኒዮ ላይ ነው የተተከለው። እንደምናውቀው መሰላል መውጫም ነው መውረጃም ነው። ሳዊሮስ ዘስሙናይን የተባለ የቤተክርስቲያናችን ሊቅ አዳም ከወደቀበት ወይም ደግሞ ከገነት በተባረረበት ዛፍ መልሶ ወደዚያው ተመለሰ ይላል የቤተክርስቲያናችን ትርጉም። እንዳልኳችሁ ሳዊሮስ ዘስሙናይን አዳም የጸበለሱን ፍሬ በላ። ይህ የጸበለስ ፍሬ የውድቀታችን ምክንያት እንደሆነ፣ የጸበለሱ ግንድ ደግሞ መስቀል ሆኗል። መስቀል የተሰራው በቤተክርስቲያናችን ታሪክ ከሰባት እጽዋት አንድ ሆኖ ነው። ሰባት እጽዋት አሉ። ከሰባቱ እጽዋት አንድ መስቀል ነው የተሰራው እናም ከሰባቱ አንዱ ደግሞ ይህ እጸ በለስ ነበረ። ስለዚህ አዳም የበለሱን ፍሬሙ በልቶ ከገነት መጣ። ክርስቶስ አምላካችን ደግሞ በዚያው የበለስ ግንድ ተሰቀለበት፣ ስጋውን ቆረሰበት፣ ደሙን አፈሰሰበትና ከምድር እስከ ሰማይ የተዘረጋ መሰላል አደረገው። ያ እጸበለስ መውረጃም ሆነ ወደ ገነት መመለሻም። መሰላላችን ሆነ። መሰላል ማለት መውጫ መውረጃ ነው። መጀመሪያ አዳም ከመውረድ ጀመረው፣ ከገነት በመሰደድ ማለት ነው። ከገነት የተሰደደው አዳም በበለስ ፍሬ ምክንያት ከሆነ ክርስቶስ አምላካችን ስጋውን የቆረሰበት ደሙን ያፈሰሰበት ክቡር መስቀሉም ለመነሳት ወደ ቀደመ ክብሩ ለመመለስ ምክንያት ይሆናል ማለት ነው። ሰው በእፀ በለስ ምክንያት ከሞተ በእፀ መስቀል ምክንያት ደግሞ ሕይወት ያገኛል። እፀ መስቀሉ በራሱ መድኃኒት አይደለም። ነገር ግን መድኃኒት የሆነ የክርስቶስ ስጋ ተቆርሶበታል፣ ደሙ ፈሶበታልና በዚህ ምክንያት ዛሬ አምስቱ ህዋሳቶቻችን ካሳ የተከፈለላቸው እንዲሁም ደግሞ ከወደቁ በኋላ የተነሱበት ካገኙ በኋላ ያጡበት ነው። እኛ እንደ ዲያብሎስ አይደለንም የሰው ልጆች ዲያብሎስ ከወደቀ በኋላ መነሳት አላወቅም። ዲያብሎስ ከጠፋ በኋላ መገኘትን አልለመደም። እኛ ግን ወድቆ መነሳትን፣ ጠፍቶ መገኘትን፣ ክብርን ከተገፈፉ በኋላ ጸጋን ማግኘትን ከአባታችን ከአዳም ተምረናል። አምላካችን እግዚአብሔር ከወደቅንበት ያነሳን ከጠፋንበት ያገኘበት ቀን ነውና በአምላካችን የቺን ካሩ ሰንሰለት ታስረን መከራ መስቀሉን አስበን በክርስቶስ ፍቅር እስከ ዘላለም እንኖር ዘንድ አምላካችን እግዚአብሔር ሁላችንን በሃይማኖት በምግባር ያጽናን። ስብሐት ለእግዚአብሔር አባታችን በሰማያት ያለ